ላዚም ውስታዝ፣ ወላሂ ላዚም ብዬሽ፣ አሉ አሽም እንዲ ለእኔ ጥያቄ ውስታዝ፣ እኩል ነን። አይደለም እኮ እኩልነቴን ብቻ ነው የምፈልገው። ለምን ሆነ? አይደለም ግን እኩል ነኝ። አይደለም ግዴታ የሷ ነው። ምንድን ነው እራሷን ጠብቃ ተበያይታ፣ ለእኔ ለባሏ ብቻ ነው ግዴታዋ። እማራለሁ። አሁን እሷ ጋር በጣም ብዙ ቀን ስለተማርኩ በትክክለኛው መልስ ይመልሱኛል ብዬ ነው የገባሁት። ግን ቅር ካሉት እኔ ምንም ችግር የለውም፣ አለመመለስ መመለስ አለብና የት ጋና ያለው ትኛለሽ፣ እንደ እየነገርኩሽ ታራቆሽ ስለስልምናው ለምን አታይልንም? አንቺ ግን አማርኛ አንብበሽ ቅዱስ ቁርአን ላይ ስለስልምና አዋቂ ሆነሽ ለምን ትመጫለሽ? ሴት ልጅ እሱን በፈለግ እሱ ግንኙነት እምቢ ብትለው መላክታት ይረግሙታል ከሚለው ጋር አሁን ትንሽ ተጋጨብኝ። እኛ እኔ አሁን እምቢ ቢለኝ መላክታት ይረግሙታል ኡስታዝ አልመጣም። አስሉ ከዛ ጋር አይደለም። ያ ማለት እንዴት ፍላጎቷ፣ የሷ ፍላጎት ከሆነ የሷን ፍላጎት መጠበቅም ይኖርበታል እንጂ ግን እሱ ፈልጎ እሷን ቢያለችው ማለት ነው። በምን ይታወቃል? ይሄን እሱን እንደ ቀረቤታችሁ ሊሆን ይችላል እንጂ ረግማዋል የሚል ነገር ምናልባት ከዛ ጋር ከሆነ አለ ኡስታዝ አለ ይሄ ነገር ሳነበው ስላየት ነውና አለ የባል ሀቅ ሚስቱ ላይ ምጣድ እንጀራ እየጋገረች ብትሆን የፈለገ ነገር ብትሆን በሚጠራት ሰዓት በሚፈልጋት ሰዓት ዝግጁ መሆን አለባት ይላል። ምርቶት ከሰምት በነገራችን ላይ እያወራንበት ያለው ነገር እ ያልሆነ ሹብሀ እየፈጠራችሁብን ነው። ቁርአኑን እያነበብን እያላችሁ እኛም ያልገባንን አስመስላችሁ ግንኙነት አሁን እኔ በጣም አስፈሪ የሆነብኝ ነገር ግንኙነት ሴት ልጅ እንቢ ብትለው ማለት ያው እሱ ሲያስተምሮ ባለፈው እንጀራውን እንኳን ማውጣት ላውጣ እንኳን ማለት የለባትም ብለውኛል። ያው እንደማይክዱ ተስፋ አደርጋለሁ። ያው ቁጭ ብዬ ስለሰሙት ይሄን አይነት አባባል ራያ ይባላል። እንደው የዚህን ያክል ነው ለማለት ነው እንጂ ያን ሀል የሚያደርስ ነገርም እኮ የለም። እንኳን እንጀራ ያያገረ ስለ ይሄ እንግዲህ የዚህን ያህል አንድ ሰው ሚስቱን ከፈለጋት በዚህ ደረጃ ልትተባበር ይገባታል። ዞር በርን፣ አልተመቸኝም ዛሬ እንዲሆነኝ እያለች ያልሆነ ምክንያት እየፈጠረች፣ አሁን እሱ ጋር ኡስታዝ መላክታት ይረግሟታል ይላል፣ አደለም? አዎ አመፀኛ ጉልበተኛ ከሆነች አዎ፣ አዎ ይረግሟታል። አሁን እሱ እኔ እምቢ ብለኝ ይረግሙታል ኡስታዝ? እሱን ነገር ነው ያጣሁት። እኩልነቴን ብቻ ነው እኔ የምፈልገው። ለምን ሆነ አይደለም፣ ግን እኩል ነኝ አይደለም ከወንድ ኩል ልመልስልህ እሷ፣ የእሷ ግዴታ ምንድን ነው? እራሷን ጠብቃ ተበያጅታ ለእኔ ለባሏ ብቻ ነው ግዴታዋ። ስለዚህ ይህን ሁላ እንዲህ እያሟላው በምፈልግ ሰዓት ከሚስቴ ላይ ማግኘት ያለብኝን ነገር ማግኘት አለብኝ ነው የተባልኩት። ቋን ቁን ጠብቂ ተብላለች። እሷ ግን የኔንስ? ኡስታዝ አሁን እኔ ፈልጌ እምቢ ቢለኝ ይረግሙታል? ኡስታዝ፣ ቢፈልግ የወንድና የሴት እኮ ይለያያል ወንድና ሴት ፈለገ ማለት ሴት ከተፈለገች ተፈለገች ነው። ወንድ ግን ካልፈለገ ምን ማድረግ ትችላለች? ው ያው ጊዜ ያስፈልገዋል ለሱ። ግን ድጋፍ ማለት እርግማን የለበትም እያሉ እያረገ ያለው ነገር ስላንቺ አቺ ሴቶች ስለማይጠይቁ ነው። ትምህርት አይደለም እኮ ትምህርት አይደለም። ኧረ ወላሂ ላዚም ወስታዝ፣ ወላሂ ላዚም ብዬሽ አሉ አሽም እንዲህ ታራቆች ስለ እስልምና ለምን አታይልንም? አንቺ ግን አማርኛ አንብበሽ ቅዱስ ቁርአን ላይ ስለ እስልምና አዋቂ ሆነሽ ለምን ትመጫለሽ? ለኔ ታውልኛ አይሄን እኩት ጥያቄ እንደየኩት ኡስታዝ፣ እኩል ነን። አይደለም እኮ ነው ኡስታዝ፣ እኔ ምን አጠቅ እኩል አይደለም። ሴት ልጅ ክብር አላት ነው እስልምና የሰጠነው ሰራተኛ ነኝ አላየ ኡስታዝ፣ አሁን ንብረት ላይ እኩል መካፈል ከሌለብኝ፣ ግንኙነት ላይ እኩል ከሌለኝ እኔ አሁን በብዙ ነገሮች ላይ እያነበብኩ ያለሁት ብዙ ጥያቄዎች አሉ። ወንድ ልጅ እንኳን ሴት ልጅን ለስሜት ብቻ ነው መጠቀም ያለባት ካለ እኔ እቃኔ ማለት ነው ኡስታዝ። ይሄንን ነው በቃ ጭንቅላቴ ላይ ነገ ብሰለ አንቺ በቃ ቤት እመቤት ሆነች ተኳኩለች ተበጃጅ ተተቀመጭ ማለት ጣላሽ ባርነት ነው የፈለግሽው። ማርቤት ብቻ ለግንኙነት ብቻ ኮ አይደለም የልጆች እናት ናት። የክብር መቤቴ ናት። አክብሬ ያዝነው ነው እንጂ ምን ግንኙነት ብቻ በምንኛ ተረድተሽ ሆኖ እንደዛ የምትይው? ይሄ ጥላቻው እኮ ነው እንደዚህ የፈለቀብሽ አለው እንጂ እንደዛ አቋ አይደለም፣ አሮስ ጥላቻ አይደለም። እኔ እኔ ልንገሮት እኔ ተናግሬ ያለው ጥያቄ ፈጠረብኝ ብዬ እኔ መጥቼ ስናግር ወይም ምንም ሽፋን አድርጌ አይደለም። ሁሉም ቤት እየገባው ጠይቃለሁ፣ ግን እማራለሁ። አሁን እሱ ጋር በጣም ብዙ ቀን ስለተማርኩ እሱ በአንደኛ በትክክለኛው መልስ ይመልሱልኛል ብዬ እኔ ገባሁት፣ ግን ቅር ካሎት እኔ ምንም ችግር የለውም። አለመመለስ ማንንም ማለመ መጣለንብና አለብና የት ጋና ያለው ትየኛለሽ እንደየነገርኩሽ አሁን እኔ ቁርአን አያ ልቅራልሽ፣ ሀዲሱን ላንጣልሽ? ያንን ነው የምትፈልጊው? ላንቺ አይደለም፣ ለሙስሊሞችም ቢሆን ይሄን ማንጣት አይጠበቅብንም። አስተማሪ ነው ከተባለ እሱ ተጠንቅቆ ይናገር። ማወቅ ያለበትን አውቆ፣ ካላወቅ አላውቅ ሚላል እንጂ ለእያንዳንዱ የት ጋና ያሉት ትኛለሽ? እንዴ ኡስታዝ፣ እሱ እኔ አሁን ልንገሩት፣ እኔ ጥያቄ መጥቼኝ በመሆን ቲክቶክ ጠቀመኝ መረጃ ሰው እየከፈተ ስለሚያስረዳኝ ነው። ቲክቶክ የጠቀመኝ ግን ኡስታዝ፣ አሁን ጠቅላላ ሳየው የሚነገረንና ባፍና ገብተን ስናነበው የሰማይና የምድር ልዩነት አለው። እሱ ደግሞ ድንገትኛ አረዳድ ከሆነ ብዬ መጣሁኝ አይደለም። ስመጣ ደግሞ አይኔ ምልሽን ብቻ ተቀበይ ካሉኝ እንዴት ነው ያለ ያለምንም ቁርአን ላይ የሌለ እና ሐዲስ ላይ የሌለ ነገር እንዴት ነው የምቀበለው ኡስታዝ? ቁርአንና ሐዲስ የሚለው መጀመሪያ መሰረት ላይ አልተገናኝንም። ነው ነሰ ቁርአንና ሐዲስን ለመቀበል ላኢላህ ኢላላህ ማለት ይጠበቅብሻል። ቁርአን ያለሽን አታምኚውም። አንቺ አሁን እኛን የነካሽ መስሎሽ፣ ቁርአን እስልምናው ይጋጫል ብለሽ እስልምናው ልታነውሪን ፈልገሽ እንጂ ኧረ አይደለም እስኪ እኛ ሴቶች ከወንድሞቻችን ልንወስዳቸው ልንወርሳቸው የሚገቡ ጸባዮች። ሰላማችሁ በክርስቶስ ይብዛልኝ። እንዴት ናችሁልኝ? እኔ እግዚአብሔር ይመስገን ሰላም ነኝ። ዛሬ እስኪ ለየት ባለ ነገር ልንጣ። አይደለ ከዚህ በፊት በእንደዚህ አይነት ነገር መጥቼ እንደማላቅ እናንተም ታውቃላችሁ። ግን ታዲያ በውስጤ ሁሌም የሚመላለስብኝ እኛ ሴቶች ከወንድሞቻችን ብንወስዳቸው ወስዳቸው ብዬ የምመኛቸው ነገሮች አሉና ምናልባት ሊጠቅማችሁ ይችላል። እስኪ እናውራበትኝ ሁሉም ወንዶች ናቸው ማለቴም አይደለም። ዘጠና ዘጠኝ ምናምን ፐርሰንት ያህል ግን እርግጠኛ ሁኝ የምናገርበትኝ ከወንድሞቻችን እኛ ብንወስዳቸው ብዬ የማስባቸውን ነገር ልንገራችሁ። አንደኛ ለጓደኞቻቸው ታማኝ ናቸው። ለጓደኞቻቸው እኔ ጓደኛ ነው ብለው ለሚያስቡት ሰው ታማኝ ናቸው ሲበዛ። እኔ በዚህ ወንድሞቻችን ላይ በጣም እቀናባቸዋለሁኝ በጣም ማለት ነው። እናም ደግሞ በጣም እደሰትበታለሁኝ። ሴቶችም እንዲህ አይነት የለም ማለት አይደለም፣ ግን ሲበዛ ደግሞ ወንዶች ለጓደኞቻቸው ታማኞች ናቸው። ለምን አንገታቸው ካሬ አይገባም። የወን- የወንድሞቻቸው በቃ ሲጀምር ጓደኛቸው ሲሆን አንድ ወንድ ጓደኛቸው ሲሆን እንደ ወንድማቸው አድርገው ሁሉ ነው የሚያዩት። ምክንያቱም በወንድም የሚማየው ነገር ስለ በቃ ጓደኝነታቸው ከልብ ነው። ለቀረባቸው ከልብ ነው ጓደኝነታቸውና ይህ ነገራቸው በጣም ያስቀናኛል። በርቱበት። ሁለተኛው ደግሞ ሀቀኞች ናቸው። በዚህ በጣም እቀናባቸዋለሁ። አሁንም ሀቀኝነታቸው መጀመሪያ ላይ እንዳልኳቸው ግን ሁሉም ወንድ ነው አይደለም እያልኳቸው ያለሁት ግን፣ 99 ምናምን ፐርሰንት በሚባል ደረጃ እንደዛ ናቸው። በጓደኝነት መሀል በጣም ሀቀኞች ናቸው፣ ሀቃቸውንም ደግሞ ይወጣሉ። ሌላኛው ደግሞ በጣም የምቀናባቸው ምንድን ነው፣ ጓደኝነታቸው ከልብ ነው። አያስመስሉም። ፍቅራቸው ከልብ ነው። ከወደዷችሁ ለጓደኞቻቸው ህይወታቸውን ራሱ አሳልፎ ሊሰጡ ይችላሉ። አያስመስሉም። ለምሳሌ እኛ ሴቶች ላይ የማየው ነገር ምንድነው? አንድ ሰው ጋር ሆነን ሌላኛው ጓደኛችንን እየጠበቅን እስክትመጣ ድረስ፣ ግን ስለሷ ነው የቦጨቅን የምንቆየው። በጣም የቦጨቅናት ያጣጣልናት፣ ምናምን ቆይተን ብቅ ስትል ግን ምን እንላለን ወዲያውን ነገራችንን እንቀይርና ማድነቅ እንጀምራለን። ውይ በቃ እየጠበቅንሽ እኮ ዛሬ እኮ አምሮብሻል ምናምን። ግን እኮ ኮርኩ ይህ ስታስጠላ እስኪያት ምናምን ያልነነ የምንቆየው አይደል? ይሄ ምንም አይደበቅ ነገር ነው። እነሱ ላይ ግን እንዲህ አይነት ማስመሰል የለም። የሚያስጠላ ከሆነ ራሱ ያዩት ነገር ይሄ ነገር ያስጠላል ብሎ ነው እንደም ፊት ለፊት የሚናገሩት የሚያስጠላውን ነገር ራ ያስጠላ ማይሉ ማያስጠላውንም ነገር ደግሞ ያደንቃሉ በቃ ሌላኛው መወደላቸው ነገር ይሄ ነው። አሁንም ደግሞ ከተናገሩት ሌላኛው ነገር አድናቆት በጣም አላቸው። ካደነቁም ደግሞ ከልባቸው ነው። መጀመሪያ ላይ እንዳልኳችሁ ጥሩ የሆነውን ጥሩ እንዳልሆነ አስመስለው፣ ጥሩ ያልሆነውን ጥሩ እንደሆነ አስመስለው አይናገሩም። ሲያደንቁ ፊት ለፊት ነው እና ወንዶች ይህ ነገራቸው በጣም ደስ ይለኛል። ትልቁ ነገር ግን ወንዶች ለምን ሀምሳ አይሆኑም? ቤቱ ከበቃ ለምን መቶ አይሆኑም? ተስማምተው የመኖር ጥበብ አላቸው እግዚአብሔር ተፈጥሯቸው መቸስ ይለያል የወንዶች በእርግጥ ልክ እንደ ሴቶች ማለት ነው ያም ሆኖ ግን ተስማምተው ተባብረው መኖር ይችሉ በእጅጉን በጣም የምቀናባቸው ደግሞ ይሄ ነው በቃ እንጃ አላውቅም ለምን መቶ አይሆኑም አንድ ቤት ውስጥ ድምፃቸው ኮሽ አይልም አይሰሙም በቃ ይበላሉ ይጠጣሉ ያለውን ከዛ ስልኮቻቸው ጋር ይሆናሉ ወይም ይጫወታሉ እንደዛ ነገር በፍጹም እንደው ጥል የሚባል ነገር እንኳ ኮሽታ እንኳን አትሰሙባቸውም። ጨዋት እንኳን የላቸውም ራሱ በጣም ደስ የሚሉ ነገር ምንድን ነው? ሰላማዊ ናቸው። አንድ ቤት ተቀምጠው እስኪ ሁለት ሴትን ሶስት፣ አራት አይደለም ያልኳቸው ሁለት ሴትን እስኪ አንድ ቤት አስቀምጧት እንዴት እንደምትሆን ሁሉም ነው አላልኳችሁ። ደግሞ በጣም የሚያስቀኑ ፍቅር ያላቸው ሴቶች አሉ። እንግዲህ ብዙዎቻችን የምናውቀውና ግን አብዛኛው 99% በሚባል ደረጃ ሁለት ሴት አንድ ቤት መቀመጥ እራሱ ያቅተዋል። ሁሌ መበጣበጥ፣ ብዙ ነገር መቀናናት አለ ብዙ ነገር እና እናትና ልጅ እንኳን ያው የሴት ባህር የሴት ጸባይ አይጠፋም አይደለ? እናትና ልጅ እንኳን ራሱ ከአንድ ቤት የማይስማሙበት ብዙ ነገሮችም አሉ። ወንዶች ጋር ስትሄዱ ግን ለምን ሀምሳ አይሆኑም አንድ ቤት ተቀምጠው በቃ ድምጻቸው ኮሽ አይልም። በጣም ነው ደስ የሚሉትኝ። ቢጣሉም እንኳን ደግሞ ሌላው ነገር ደስ የሚል ምን እንደሆነ ታውቃላችሁ? ምስጢራቸውን ሜዳ ለሜዳ አይጥሉም። አሁን ሁለቱ ወንዶች ከዚህ በፊት ሚስጥር አውርተው ቆይተው ይሄኛው ለዚህኛው ሚስጥሩን፣ ያንኛው ደግሞ ለዚህኛው ሚስጥሩን ተነጋግረው ቆይተው ሲጣሉ ሚስጥራቸውን በአደባባይ አያወጡም። ሁሉም ነው አላልኳችሁም። አሁን ግን በቃ እስከ መጨረሻው ነው የሚታመኑትኝ ለምን ይጣሉም፣ አይጣሉም እስከ መጨረሻው። እኛ ሴቶች ግን የሆነ በቃ በፍቅር ሰዓት ያወራ ነውን ሚስጥራችንን ስንጣል አደባባይ ላይ ነው የምንዘራው። አደባባይ ላይ ወንዶች ግን እንዲህ አይነት ነገር የላቸውም። ተጣልተው እንኳን ራሱ ሚስጥራቸውን ይደባበቃሉ፣ ሜዳ ላይ አይበትኑ በሚስጥር በኩል በጣም ነው በቃ እኔ እንጃ ብቻ ግን እኛ ሴቶች ከወንዶች ልንወርሳቸው ልንወስዳቸው ብዬ የማስባቸው ነገሮች ቢኖሩ እኒህ ናቸው። ብዙ ናቸው፣ ስንቱን ዘርዝሬ ዘልቃለሁ። ግን እግዚአብሔር አምላክ ይህን ነገራችሁን አይቀየርባችሁ። ያ በእርግጥ ተፈጥሯችሁም ጭምር ነው። አንዳንድ ነገር ግን በቃ በጣም ደስ ትላላችሁ። እኛም ደግሞ ከእናንተ ልንወርሰው ይገባል ብዬ የማስበው ነገር ቢኖር ይሄ ነው እና ሰላማችሁ ይብዛለኝ። እኔ በበኩሌ መጫን ያስጠለኝ ከስተመር ቢኖር ጴንጤ የሚባል ከስተመር አረ፣ ተው አንዳንዱ ጴንጤዎች ትክክለኛ ጴንጤዎችን አታሰድቡ። አረ በመድኃኒዓለም፣ አሁን ይህ ፀንኩት ከሰመር ገና እንደገባ በጌታ ነሽ አይደል? ዝም አልኩኝ በጌታ እኔ ስል አይ፣ በእመቤቴ ነኝ አልኩት። አናዶኝ ማለት ነው። ከጻህት ኦርቶዶክስ ነሽ ማለት ነው። ጌታ ይወድሻል አይደል? አውቃለሁ እንደሚወደኝ እንኳን እኔ እንደሚወደኝ አንተ አንተ እኔን እንደሚወደኝ አውቃለህ አይደል? እንዴት ነው የማላውቀው አንተ ስለ እኔ መወደድ፣ ያው እኔ እንዴት ነው አምላኬ እንደሚወደኝ የማላውቀው ከዛ ደግሞ እረፍት ያለው ኢየሱስ ጋር ነው። እኔ መች ደከመኝ አልኩኝ። እንዴ እኔ መች ደከመኝ አልኩ ነው ወይ? ስራ የድሮም ስራ ልታስተውኝ ነው። አሃ አረታውን በቃ በእናታችሁ ሙስሊም ከስተመር ይምጣ ምንድን ምንም አይልም። ማሻአላ! ኦርቶዶክስ ነኝ የምትለው ማሻአላ፣ ማሻአላ። እስቲ ከነሱ ተማሩ። ነባችን ነው ተጥቁት ያው ጠላቶች

የዚህ መዝሙር ባለቤት ቀሲስ መንዳይ ብርሃኑ ደግሞ እንዲህ እያል ነበር የዘመረ። የአንድ ኦርቶዶክስ አንድ ምክርም ቀረ። ከጠቀመህ ያዘው። ይሄ ሙዚቃ አይደለም። የቤተ ክርስቲያኗን ያሬዳዊ ዜማ ተከትለ ነው መስራት ያለበት ቅላጼ መዝሙሩን አሳመርኩ ብለ ጭራሽ ውበቱን ያሳጣው ምንኛ ነው። በዛ ላይ መጀመሪያ ከመዘመር በፊት ግጥሙን በደንብ ስማው። ግርማህን አይተው አይልም፣ ክብርህን አይተው ነው የሚል የሰው መዝሙር ስትወስድ ከምን ነው የምትወስደው? ገብቶሃል የምልህ አንተ በራስህ ምንም መጨመርም መቀነስም ማስች ይሄ የሰው ስራ ስለሆነ የራስህ ስራ ከሆነ በራስህ ስራ ነው፣ የሰው ስራ ከሆነ ግን ቃል በቃል የተጻፈውን ጠቅላላ ነው የምትዘምረው። መጀመሪያ ምንድን ነው የሚለውን ለማወቅ ግጥሙን በደንብ ስማ። ግጥሙን ሳሰማ መጥተ ጭራሽ ሌላ ግጥም ጨምርህበት እንደገና ዜማውንም ቅላሴ ምንድን ነው? እንዲህ ከቤተ ክርስቲያን ወጣኩ ፈኖተ ስልክም ታዲያ የምንቃወመው ለምንድን ነው? ከቤተ ክርስቲያን ስርዓት ከያሬዳዊ ዜማ ስለወጡ ብን እኮ እነሱ ጋር ጌን ሲሆኗል። ታዲያ አንተ በምኑ ተሻል? ጭራሽ ብሱበት ቁጭ ቅመመ እንዴ ምኑናል። አይሆንም አይሆንም አይሆንም፣ ልክ አደለም። ዘመናዊ ሙዚቃ መሳሪያ ጨማምረህበት ሁላ ነው እንትን በያሬዳዊ ዜማ የምናመሰግንበት ነው የቤተ ክርስቲያን ስፕሪቹዋል መስመር እንጂ እንደ አለማዊ እንደፈለክ የምትፈነጭበት አይደለም። በስርዓት ስርዓተ ቤተ ክርስቲያን ተከትለ ነው። ቀሲስ ምንዳዬ እንዴት እንደፈቀዱልህም እኔ እንጃ እንዶ ሼም ይዟቸ ዘምረ ምን ሆን አላውቅም። እኔ ግራ ነኝ። ይገባኝ ከፍነው ተጽድቅ ጋ ግብ ግብ የምንፈጥረው እኮ እንደዚህ ወደ አለማዊ የሚጠጉ ነገሮችን ከቤተ ክርስቲያን ስርዓት ከያሬዳዊ ዜማ እየወጡብን ስለተቸገርን እኮ። የቤተ ክርስቲያናችንን ዜማ አታበላሹት። የድሮ መዝሙሮችን እንደ አዲስ የምትሰሩ አዳዲስ ዘማሪያን እኔ በግሌ አፕሪሼት አደርጋችኋለሁ፣ ግን በጣም ተጠንቀቁ። ለዛውን እንዳያጣ ውበቱን እንዳያጣ ከያሬዳዊ ዜማው እንዳይወጣ ይሄ ሙዚቃ አይደለም፣ ይሄ ስፕሪቹዋል መዝሙር ነው። ሰው ጥንቃቄ ይፈልጋል፣ በደንብ ማዳመጥ ይፈልጋል። እንደገና ከኔ ጋር ይሄዳል አይድ የሚለውን ማገናዘብ ደግሞ ተገቢ ነው። ስለዚህ የሚያማክራቸው በዙሪያቸው ፕላስ የምታስገመግሙት ሰው ሊኖር ይገባል እና ተጠንቀቁ፣ ሳታበላሹት ዘምሩል።